እንደው ቀለል ባለመልኩ ይህንን ይሄንን አስር ቀን ኤክስፕረስ ለማድረግ ሲምፕሊ ለመግለጽ ያክል የጎበዞቹ ብሬቭ የሆኑት ጠንካራ የሆኑት

ሁለት ይሰግድ የነበረው ጎበዙ ሰው ምን ያደርጋል? አስሩ ቀን ሲገባ አራት ያደርጋል ወይ ስምንት ያደርጋል፣ ከፍ እያደረገ ነው የሚሰግደው። ልክ እንደዚሁ አራት ረካዓ ሲሰግድ የነበረ ሁሌ ጠብቆ የሚሰግድ የነበረ ሰው የአስር ቀኑን ምንነት ስለሚያውቅ ካለበት ደረጃ ጎብዝና ከፍ ያደርገውና 8 ከፍ ያደረገ አስር አስራ ሁለት ያደረገ ይሰግዳል። በፊት ጎበዝ ናቸው ብለናል አይደል? አንድ ጁዝ ይቀራል የቀኑ ከዚህ በፊት ጎበዝ ነው እና ወይም ደግሞ ግማሽ ጁዝ ይቀራል። አስሩ ቀን ሲገባ ግን ከፍ ያደርገዋል። አንድ ጁዝ የነበረውን ሁለት ጁዝ፣ ግማሽ ጁዝ የነበረውን ነገር አንድ ጁዝ እያደረገ ይቀረዋል። ልክ እንደዚህ በሌሎችም ዒባዳዎች ውስጥ ማለት ነው። ለምን ቀኖቹ እንደ ሌሎች ጊዜዎች አይደሉም? ለየት ያለ ቦታ ስላላቸው ለየት ያለ ጉብዝና፣ ለየት ያለ ጥንካሬ፣ ለየት ያለ ጊዜን መጠባበቅና በዒባዳ ላይ መጎበዝን ይጠይቃል። እነዚህ ውድ ቀናቶች በዒባዳ ምንጎብዝ አላህ ያድርገን። ለብዙ ሰው ሼር አድርጉት፣ አንሰስት መልእክቱ ይድረስ ለብዙ ሰው። ወሰላሙ ዐለይኩም ወረሕመቱላህ